በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት ሀያ አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ መጋቢት ሀያ በዚች ቀን በእስክንድሪያ ከተሾሙት አባቶች ሊቃነ ጳጳሳት ሀምሳ ሰባተኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። ይሄ አባት በሹመቱ ወራት ብዙ ሀዘንና መከራ ደረሰበት። ጎህ በሚባል ሀገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፍ ኤጲስ ቆጶስ ነበረ። በሀገረ ስብከቱ ውስጥ ደነው ስር በሚባል ሀገር ያሉ ምእመናን የቤተ ክርስቲያናቸውን ህንፃዋን አድሱ ሊያከብሯትም በፈለጉ ጊዜ የሀገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልከው እንዲያስመጧቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምባላቸው ልመናቸው መቀበል አልወደደም። እነርሱም በራሳቸው ፍቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸዋለሁ ብለው በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ ብዙ በማዘጋጀት ብዙ ትደክም፣ ያለሽ ግን ጥቂት ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቋሚቱ እና ጵስቆጶሳቱ የቅዳሴውን ስርዓት ይጀምር ዘንድ ልቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በልቀ ጳጳስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውን ስርዓት ጀመረ። የአኪፉ ኤጲስ ቆጶስ በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሳዊትንም ከመቅደስ ገብቶ ከፀይሉ ውስጥ ነጥቆ ወደ ምድር ወረወረው። ልቀጳጳሳቱም ሌላ መሳዊት አምጡ ብሎ አዘዘ። አምጥቶለትም ቀድሶ ለህዝቡ ስጋውንና ደሙን አቀበላቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ህዝቡን ሰበሰበ። ከእርሱ ጋራ ያሉትንም ኤጲስቆጶሳት ካይናቱን እናም የምእመናንን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾመው። ይህም ለአስቆርንቱ ሰው ለይሁዳ ሁለተኛ የሆነ የምስርን ሀገር ወደሚገዛ ሲሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በልቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር ነዋያ ቅደሳትን የተሞሉ እንደሆኑ መኮንን ሆይ ወቃለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋየ ቅዱሳቱን እንዲሰጠው ፈለገ። እርሱም ስጋዬን እንደፈለግ ካደርግ ነፍሰን ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከአንድ ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀረ ሳይበላ ሁልጊዜ ይጾም ነበር። ከዚህም በኋላ አንድ ጻፊ ምእመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው ለሚመኑ አባ ሚካኤል ሀያ ሺህ የወርቅ ዲናር እንዲሰጠው ሆኖ ከወይኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ምእመናን እና የአስቀጥስ ገዳም መደኮሳት አስር ሺ የወርቅ ዲናር ሰበሰቡ። ደግሞ የእስክንድሪያ ሀገር ሰዎች ከምድራቸው አንዱን ለአስር ሺ ዲናር ሸጡ። ሀያ ሺህ እስከሚሞላ ሰበሰቡ። ሊቀ ጳጳሳቱን ለመኮንኑ ይህን ሀያ ሺህ የወርቅ ዲናር ሰጠው። መኮንኑ አስር አስር ሺህ የወርቅ ዲናር እንደ ግብር ሆኖ በየአመቱ እንድከፈል ጽፎ አስፈረመው። ጊዜውም ስቀርብ ይህ አባት አባ ሚካኤል ከመመናን ሊለምን ተነስቶ ወጣ። በሊቤይስ ወደ ተባለ ሀገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ደሃ መነኩሴ ገባ። ከልቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህም አትተክዝ ከዛረይቱ ዕለት እስከ አርባ ቀኖች ትድናለ በላይ ያለውን የእዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትስጠው ብለህ ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረድኡም እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። አርባ ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታ ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃ መኖክስ ትንብት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህ አባት በታላቅ መከራና በሐዘን በሹመት ዘመን ሀያ ዘጠኝ ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶ ነበረና፣ ስለዚች ምልክትና ገናናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ቅድስትና ሰማያዊት አስጠራጦኒቃ በዚች ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክብር ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባት ጣዖት አምላኪ ነው፣ እርሷ ግን በክብር ባለቤት በክርስቶስ የምታመን ናት። ስጋዋም እስክ ከሳና እስኪ እስቲደርቅ መልኳም እስትደርቅ መልኳም እስትለወጥ ድረስ በስውር ትጾማለች፣ ትጸለያለች። አስራ አምስት ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጣትን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ እጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጠባሪዎስ ሂዶ የልጁን ስራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እምቢ ባለችም ጊዜ ወደ ወይኒ ቤት አስገቧት። እናቷም ክርስቲያናዊት ናት፣ እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ ስትሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያን የብረት ክርታስ ሰብራ በደህና ወጣች። ህዝቡም ይህን አይተው በክብር ባለቤት በክርስቶስ በክርስቶስ አራት ሺ ሰባት መቶ ያህል አምነው በሰማይትነት ሞቱ። የሰማይታትንም አክልል ተቀበሉ። ሁለተኛም ደግሞ ከእስር ቤት አስገቧት። ጥፍሮች ጥፍሮች ያሏት የክብር የብረት በረ ይሰሩላት ሆዷንን ያስወጋት ዘንድ ሊሰቁላትም ወደ እርሷ አቀረቧት። ይህንንም ባደረጉባት ጊዜ በጌታ ኃይል በረው ወዲያውኑ ወዲያና ወዲህ ተከፈለ። ህዝቡም ይህን ባየ ጊዜ በክብሩ ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፈች። ከዚህ በኋላ መርዝም ከተሞላ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆነ። ሁለተኛም አራት ሰዎች የሚሸከሙት ከባድ ድንጋይ አምጥቶ በአንገቷ ላይ ሰቅሎ በጸለየችም ጊዜ ድንጋይ ወደ ሶስት ተከፈለ። ብዙዎች አረማውያንም በክርስቶስ አምነው በሰማይትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላይዋ ያፈሱባት ዘንድ ያፈሱባት ዘንድ በነኩትም ጊዜ በላያቸው ተሰብሮ የሚያሰቃየዋትን ገደሏቸው። ንጉስም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለቃ አስጠራጦኒቃ ሆይ አንቺ ብጽዕት ነሽ ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰልፍ ተቆረጠች። በጸሎቷ የሚገኝ በረከት ከኛ ጋር ለዘላለሙ ይኑር። አምን በዘችን ቀን የተጋዳዩ የቅድስት ጽጌ ሥላሴ መታሰቢያ እና የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከኛ ጋራ ለዘላለሙ ይኑር አሜን። መጋቢት ሀያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አልዓዛር ጻድቅ ሐዋርያ የጌታ ወዳጅ፣ ቅድስትና ብጽዕት ሰማዕት አስጠራጦኒቃ ከታላላቅ ሰማዕታት አንዷ፣ ቅዱሳን ሰማዕት የቅዱስ አስጠራኒ አስጠራጦኒቃ ማህበር፣ እናታችን ቅድስት ጽጌ ሥላሴ ኢትዮጵያዊት፣ ቅዱስ አስቀራን ሰማይት፣ አባ ሚካኤል ሊቀ ጳጳሳት። ወራይ ባላት ቅዱስ ማቴዎስ ሊቀ ሰራዊት ሰማይት፣ ቅዱስ ዮሐንስ አጽር፣ ቅዱስ አክሎግ ከሲስ፣ ቅዱስ አፀካለብ ጻድቅ ንጉሰ ኢትዮጵያ፣ አባ አሞኒዮስ ዘሀገር ቶና፣ ቅድስት ሳድሽ የዋሄት። ጌታ ኢየሱስን ብታመኝስ የእግዚአብሔርን ክብር እንድታዩ ምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 44 40 1 እስከ 44። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ ካገቡት ይልቅ የድሃይቱን አነስተኛ እንደተቀበለ ለሁሉ ጊዜ የሚያገለግሉ ኃላፋት መላእክት እያሳሰቡ ችግረ ጊዜ የማቀርብልን ምስጋና ተቀበልን። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትኳን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን አለንባብንም በእርጋታ መንፈስና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አምን ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ ክቡር አሜን። ይቆየን